በላተኛው ለመብል ሰገደ ይለናል። መጽሐፈ ወግሪስ ገጽ 76 ላይ አባታችን አባ ገብረ ኪዳን ግርማ በትርጉም መጽሐፉት መጽሐፍ ላይ ምናልባት ቃሉ ዘወር ያለ ይመስላል፣ ግን አስደናቂ ታሪክ በውስጡ አለው። በላተኛው ለመብል ሰገደ። የታሪኩን መነሻ የወሰደ ወይም የዚህን ቃል መነሻ የወሰደው መጽሐፉ በትንቢተ ዳንኤል ምዕራፍ 6 ላይ ያለውን የመጽሐፍ ቅዱስ ታሪክ መነሻ ያደርጋል። ነቢዩ ዳንኤል ያደረገውን ድንቅ ታምር ሁላችሁም ታውቁታላችሁ። ከተደረገበት ነገር መካከልና በእግዚአብሔር ኃይል ድል ካገኘበት ጉዳዮች መካከል ለጣዖት ባለመስገዱ እግዚአብሔርን ባለመተው አንበሳ ጉድጓድ ውስጥ መጨመሩ አንደኛው ነው። ወደ አንበሳ ጉድጓድ ተጨምሮ ሰዎቹ እንደጠበቁት እንደ ተፈጥሮአዊም ስናስበው አናበስቱ ዳንኤልን ፈጽመው መጠበቅ ነበረባቸው። ተገላበጠና ዳንኤል በእግዚአብሔር ጠብቆት በሰላም አደረ። ጠዋት ላይ ምንም አናበስቱ ምንም ጉዳት ሳያደርሱበት ተገኘ ማለት ነው። ይህንን መነሻ ያደርግና በላኢ ሰገደ ለመብልእ፣ በላተኛው ለመብል ሰገደ ማለት በላተኛው አንበሳ ለመብሉ ለዳንኤል ሰገደ። ሊበላው የተዘጋጀው አንበሳ ሊበላ ወደ ተጣለው ወደ ዳንኤል ሊቀራረቡ ዳንኤል በአሸናፊነት አንበሳው በተሸናፊነት ተጠናቀቀ ማለት ነው። እና ይህንን መጽሐፈ ወግሪስ መነሻ ያደርግና ታዲያ ምን እናደርግ ብትሉት፣ እዚ ቃል በቃል ብምሎ ይናገረ ወበን ተዛ አፍቅር ጾመ ጸሎተ ከመትርከብ ክብረ። አንተም እንደዚህ ስለዚህ ጾምና ጸሎትን ክብርን ታገኝ ዘንድ ውደድ። በከመረከቡ ነቢያት ሞገሰ በቅድመ ፈጣሪ ሆሙ ነቢያት በፈጣሪያቸው ፊት ሞገስን እንዳገኙ አንተም ጾምና ጸሎትን ውደድ ብሎ ይናገራል። ለዳንኤል አንበሳን ያሰግደው የተለየ ኃይልና የተለየ ጥበብ ስለተጠቀመ አይደለም። የእግዚአብሔርን ፈቃድ በመፈጸሙና ጾምና ጸሎትን በመውደዱ ምክንያት በላተኛው አንበሳ ለመብሉ ለዳንኤል ሰገደ ተብሎ ይነገርለታል። ስለዚህ እንግዲያውም ጾም ላይ ነው ያለነው ሰኔ ሁለት ጀምሮ እስከ ሐምሌ አምስት ቀን ድረስ ጾመ ሐዋርያትን እንጾማለን እንደ ቤተ ክርስቲያናችን የቀኖና ስርዓት መሰረት እና በዚህ ወቅት ኦርቶዶክሳውያን ሁላችንም ጾምን ጸሎትን ስግደትን የምናዘውትር ከሆነ ሊበላን የመጣውን ዲያብሎስም ማሰግድ እንችላለን ነው፣ ሌላ አይደለም። ግድ ከጫካን በሰይምጣም አንልም ቢመጣም የታመን አምላክ ነው። ሊበላን የደረሰውን ዲያብሎስን ሊውጠን የተዘጋጀውን ዲያብሎስን የሚያገሳው እንዳንበሳ የሚጮኸውን አንበሳ ማሰገድ እንችላለን። ዳንኤል አንበሳውን እንዳሰገደው በላተኛው ለመብሉ እንደሰገደ ማለት ነው። ብዙ መከራ ተቃቶብናል፣ እንደ ክርስትና፣ እንደ ኦርቶዶክሳዊነት። እነዚህ ሊበሉን ያቀዱ በላተኞችን ማሰገድ የምንችለው ድንጋይ በመወርወር ወይ ይሄ ሰላማዊ ሰልፍ በመውጣት ብቻ፣ እኛ ኦርቶዶክስ ነን እያሉ በመፎከር ብቻ አይደለም ጾምና ጸሎትን አጥብቆ በመውደድ ነቢያትን በመምሰል ሐዋርያትን በመከተል ነውና፣ በዚህ መንገድ ጾማችንን በአግባቡ እንድንጾም ጾምና ጸሎትን አጥብቀን እንድንወድ ቤተክርስቲያናችን በዚህ መጽሐፍ ተመክረናለች። ይሄ መጽሐፍ እንግዲህ ታውቁታላችሁ፣ ሁላችሁም ብትገዙት የምታተርፉበት በተለይ ለገዳማት ለአባቶቻችን ስጦታ በሰጡት ትልቅ በረከት የሚገኝበት መጽሐፍ ስለሆነ ከመጽሐፍት መደብር ገዝታችሁ እንድታነቡት መልእክቴን አስተላልፋለሁ። መልካም ጾም ያደርግልን ለሐምሌ አምስት ለሐዋርያት በዓል በሰላም ያደርሰን ይቆየን።